አረ ጉድ አረ ጉድ እውነት ነው። አሁን ሀዩ ኡመርን አስተደበደበችው። ምን ሊበል ይገባዋል? ሊበል ምን ሊበል እውነት ለመናገር ሀይ ኡመር ተደበደበ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? ማናቸው ቪዲዮም በላይክ ጀምሩት አዲስ የሆነችን ሰብስክራይ አድርጉ። እወዳቸዋለሁ ማለት ነው። ረመዳናችን አላህ ስብሐነ ወተዓላ ይቀበለን። ረመዳን ሙባረክ ብያለው። እንግዲህ ላልተገናኛችሁ ልጆች ማለት ነው፣ ቤተሰቦቼ ጠፍታቸዋል ማለት ነው። አላኩልሀል ረመዳን ነው እንዳረሱን። እንምጣ እንጂ በጣም ተገቢ ነው ብዬ አላስብም እዚህ ጋር ማምጣታችን ጥሩ ነገር ለማስተማር እንጂ የሆነ ነገር ይዘን የሰው ስም ለመጥራት መምጣት ጥሩ ነው ብዬ አልልም። ግን ያው ሰው እንዳይረሳን ቤተሰቦቻችን እንዳይረሱን መንገዱ ሳር እንዳይበቅልበት ነው እንጂ የመጣሁት ማለት ነው። አበረታቱኝ። እወዳቸዋለሁ። ኢትዮጵያ ለዘላለም ትኖር። እንግዲህ አዩ ጥንብስ ስብላ መልእክት አስተላለፈች ማለት ነው። እውነት ተናዳለች። እውነት አዩ፣ እኔም ባንቺ ቦታ ቢሆን እውነት ለመናገር እናደዳለሁ። ባንቺ ቦታ ብሆን ማለት ነው። ግን ደግሞ ያው ስራሽ ነው የተመለሰልሽ ማለት ነው። ማንኛውም ነገር የሆነ ነገር ስናደርግ በዙር ለራሳችን ይመጣል ማለት ነው። አንቺም ሱመያን ቅጥል እንዳረክሻት በተራሽ እንደዚህ ያደረገችሽ ማለት ነው። አቤት ሱመያ ቤት ቤት ቤት። ሱመያ ግን አትቻልም። ማሻላ ተባረካላ። እውነት ቃውንታን በዚህ ልክ አናደደቻት ማለት ነው። በዚህ ልክ ተጫወተችባት ማለት ነው። በሰኢዶ የተጫወተች ሳይበቃት እውነት ከሰኢዶ በላይ ነው የተጫወተችበት ማለት ነው። በሰኢዶ ግን ተናዳ ዳር ይዛለች። ልጆችን ይዛ ቤት ቀይራ ቤቱን ባዶ አድርጋ ጠበቀችው ማለት ነው። ከሱ በላይ ደግሞ የሆነ ነገር ይሄንን ነገር አደረገች ማለት ነው። አላሁ አክበር። በጣም በጣም የምትገርም ሰው ናት ማለት ነው። የምትገርሚ ሰው ነሽ እውነት። አላሁ አክበር። በጣም በእንደዚህ ልክ ግን ሰው ፕራንክ ባይደረግ ባይገመት አሪፍ ነው። የአንድ ሰው ቀልብ መስበር ጥሩ አይደለም። ባለፈው ተናግር ያለው ግን እኔ የሱማያ አስተሳሰብ ኬት እንደሚመጣላት እኔ እንጂ አላህ ይጨምርልሽ ካይረ በዚህ በዚ አስተሳሰብሽ፣ ኢንሻአላህ ጥሩ ነገር ትሰርበታለሽ ብዬ እላለሁ። አሳባችን ሀሳባችን ምን አመጣ ሰዎች፣ ሀሳብ ምን መጣልን ሰዎች? በዚህ ሀሳባችን ላይ እንዲህ ቢያረግ ለሰው ይጠቅማል ወይ ይጎዳል፣ እንደዚህ ቢያረግ ብለን ጥሩ ጥሩ ነገር ማሰብ ጥሩ ጥሩ ነገር መስራት አለብን። አንዳንድ ሰው ኖሮት ራሱ ኸይር መንገድ ለመሄድ ሰይጣን ይከለክለዋል። ከይር ነገር ለመስራት ሴጠን ይከለክለዋል ማለት ነው። ኢንሻአላ በዚህ ማቀነባበርሽ ኸይር ነገር አቀነባብረሽ ብትመሪም ብትመርም ጥሩ ነው ብዬ እላለሁ ማለት ነው። በዚህ እቅድ አንድ ሰው እቅድ፣ ማይሳካለ ሰው እቅድ፣ ማይስተካከለለ ሰው እቅድ ማያክሰው አለ። አሁን ይሄንን አስቦ አልሞ አዩ ቤት ሄዶ ፕራንክ እናርጋት ማለት እኔ አይመጣልኝ ነበር። እውነት ለመናገር እኔ አላስም በሯን መረግጥም ነበር። በጣም ነው የሚገርመው። አዩ እንደዚህ የተንቀጠቀጠች ጭር ብላ ያወራች ነው ማለት ነው። በጣም ተናዳለች። ግን ኡማርን እውነት ለመናገር አስተበደበችው እንዴ! እሱን ንገሮች ወለ የድሮ ቪዲዮ ነው አምጥታችሁ የለጠፋችሁት ማለት ነው። እኔ አልገባኝም፣ ግራ ገብቶኛል። ከመቼው አስመተዋለው? እኔ ራሴን በቃዋለሁ ይደበድበዋለሁ ብላ ነበር ማለት ነው አዩ ከመቼው አስተበደበችሁ? ቪዲዮ ገና ሳይለቀቅ አስተበደበችው። ሐኪም ቤት ሄዳ ጭንቅላቱ ታሰረው። ወለ የበፊት ቪዲዮ ነው በኮመንት ንገሩኝ ማለት ነው። እውነት ተጨኝ ንቅ ያለ እውነት ኡመሩ አሳዝ ነውኛል እንግዲህ ህርቁን አውርዱ፣ ሰላም አውርዱ ማለት ነው። አዎ አሁን ጎረቤት ልትሆኑ አይደለ? ሳይዶ ቤት ገዛ፣ ሱመያ ቤት ገዛች። አብሮ ጎረቤት እንዲሆኑ ልጆቹ እንዳይርቁት ማለት ነው። ሱመያ እንኳን ኤምቢ ብትለው ልጆቹ እንዳይርቁት ነው። ወጥቶ ሲገባ ሊያያቸው በቃ መቼም ልጆቹን አትከለክላቸውም። ሲያድጉም ራሳቸውም አባታችን ብሎ እንደሚመጡ እርግጠኛ ነኝ። የአሁን ጊዜ ልጆች በቃ አባታቸው በጣም ይወዳሉ። ማሻላ ነው። ስለዚህ ነገ ሲያድጉ እንኳን ሰይድ ሊፈልጋቸው ልጆች ልጆቹ ሰይዶን ፈልጎ ይሄዳሉ ማለት ነው። ይህንን መርሳት የለብንም። የወለነ ሰዎች እንደ ቀልድ ልጆቻችን በአባታቸው ማሸሽ የለብንም። እውነት ለመናገር ራሳቸውን ነገ፣ ለምን አባት ያለ አባቴ የታለ አባቴ ብሎ ማባታቸው የሚፈልጉ ልጆች ብዙ አይተናል ማለት ነው። ለማንኛውም ሀዩ አይዙሽ አይዙሽ፣ በቃ ሀዩን አባራታቷትላችሁ፣ አይዙሽ። ይሄ ያለ ነው። ተፈትነሻል አንዴ። በቃ ይሄ ነገር ባይሆን ጥሩ ነበር፣ እውነት ቀልብ ቀልባ ተሰብረዋል። ግን ያው ሱመያ ብድሯ ነው። ሱመያም እንደዛ ነበር ቅጥላ አረገቻት ማለት ነው ያኔ በሰይዶ ተጠምጥማ አንቴን ባልት ካላንቴ መኖር አልችልም አንቴን ቢካልከኝ ከኝ እንዲሆናለሁ አንቴ ካላገባከኝ እንዲሆናለሁ ስትል ሲትል ያኔም ሱመያ ቅጥል ለብላ ነው እውነት ለመናገር በኔ ቢሆን ብለን መፍረድ አለብን። ስለዚህ ይችን ነገር ደግሞ ዋጋን ቁጥ ሜዛነው እኩል ይሆናል ብዬ ላለሁ። እውነት ለመናገር ሜዛነው እኩል ይሆናል። ከሀዩ መናደድ ና ከሱመያ መናደድ ሜዛናቸው እኩል ይሆናል ብዬ ላለው። እንግዲህ ወዳቸዋለው። ብዙ አወራሁ። ስተክፍሩ ላ ላዚም ከይር ሚያወራ አድርገኝ፣ ከይር ሚያስተምር አድርገኝ። ይሄ ትምህርት ምንም ለማንም አይጠቅም ነው፣ ግን ትንሽ በቃ ከሌላ ሌላ ይሻላል ይሻላል ብዬ ላለሁ። ፕራንክ ነገር ይሻላል። ምንም ከመሰዳደብ ነጻ ሆናችሁ ፕራንክ ብሰሩ ጥሩ ነው። ባትሳዳደቡ ጥሩ ነው። ይሄ ፕራንክ ሊሆኑም ይችላል፣ ላይሆንም ይችላል። አንዳንድ ሰው እኮ ፕራንክ ነው ያለ ነው። ይሄ በዚህ ልክ አይደለም። እኔ ለምንድን ነው ያመንኩት? ሱመያ እቃዋን ትጓጓዝ ሲጓጓዝ ስለነበረ ነው። የሀዩ ሰርግ ነው እውነታዊ እውነት እንዲሆን እንዲያምን ያደረገኝ ማለት ነው። አሁን ብዙ ሰዎች አራ ለቢዶነ ፕራንክ ነው ሚሉም አሉ። እውነት እስከዛሬ ያላመኑ አሉ። እንግዲህ ላይ ካርጉ ላይ ካርጉ በረመዳንማ እቤት የማጣችሁ ላይክ ሳታደርጉ አትጡም ብዬ ተስፋ አደርጋለሁ። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ